ከሚከተሉት ውስጥ አንዱ ከትምህርት ቤት ህግና ደንቦች ውስጥ አይካተትም። ሀ በትምህርት ሰዓት ሞባይል መጠቀም፣ ለ የደንብ ልብስ መልበስ፣ ሐምርሃ የትምህርት ቤት ንብረቶችን መጠበቅ፣ መ ሁሉም መልስ ነው። መልሱ በትምህርት ሰዓት ሞባይል መጠቀም የሚለው ነው። ስለ ማህበረሰብ ትክክል የሆነው የቱ ነው? ሀ በአንድ አካባቢ የሚኖሩ የሰዎች ስብስብ ለተመሳሳይ እምነትና ቋንቋ ያላቸው ሐመር ሃ ማህበራዊ ተግባራትን በጋራ የሚያከናውኑና የጋራ ማንነት ያላቸው መ ሁሉም መልስ ነው። መልሱ በአንድ አካባቢ የሚኖሩ የሰዎች ስብስብ የሚለው ነው። መንግስት ዜጎችን ለምን ግብር ያስከፍላል? ሃ የገንዘብ እጥረት ስላለበት፣ ለመሰረተ ልማቶችን ለማሟላት ሐመር ሃ የህብረተሰቡን ገንዘብ ለመሻማት መ. መልስ የለም። መልሱ መሰረተ ልማቶችን ለማሟላት የሚለው ነው። ምርቶችን ወይም ሸቀጦችን የመሸጥ የመግዛትና የመለወጥ ተግባር ምን ይባላል? ሀ. ንግድ ለገበያ ሀምሮሀ ነጋዴ መሸማቾች መልሱ ንግድ የሚለው ነው። የሀገር ፍቅር ስሜት በምን ይገለጻል? ሀ የህይወት መሥዋዕትነት በመክፈል፣ ለ ዛፎችን በመትከል፣ ሐ ምሮሃ በወቅቱ ግብር በመክፈል፣ መ ሁሉም መልስ ነው። መልሱ ሁሉም መልስ ነው የሚለው ነው። ሀገር ወዳድ መሪ ሥልጣኑን ተጠቅሞ ምን ማድረግ ይችላል? ሀ ቤተሰቦቹን ሀብታም ማድረግ ይችላል ለ ሀገሩን በቅንነት ማገልገል፣ ሐመሩሃ ልጆቹን ከተሻለ ትምህርት ቤት ማስተማር፣ መ ራሱን ሀብታም ማድረግ። መልሱ ሀገሩን በቅንነት ማገልገል የሚለው ነው። ጀግና ማን ነው? ሀ ታታሪና ጠንካራ ሰራተኛ፣ ለግብረ ገባዊ ባህሪ ያለው ሐመሩሃ በውይይት የሚያምን መ ሁሉም መልስ ነው። መልሱ ሁሉም መልስ ነው የሚለው ነው። ዜጎች ችግሮቻቸውን መፍታት ያለባቸው በምንድን ነው? ሀ በጦርነት ለ በመራራቅ ሐ በውይይት መ በግጭት መልሱ በውይይት የሚለው ነው።